የሶስት ሰውን ህይወት ለመጥፋት ሰበብ የሆነ እና እባካችሁ እናንተንም እንዳያጋጥማችሁ ይህንን ቪዲዮ ላይክ፣ ሼር እያደረጋችሁ ለሁሉም ህይወቶቼ እንዲደርስ ፈልጋለሁ ማለት ነው። አንዲት እርጉዝ መዳም እና የአራት ዓመት ልጇን አንድ ላይ አብረው አንድ ቀን ነው ህይወታቸው ያለፈው። ማናው በዚህ ነገር ምክንያት እና እናንተም ላይ እንዳይደርስ እባካችሁ እንደነገርኳችሁ ቪዲዮን ላይክ፣ ሼር እያደረጋችሁ ለሁሉም ህይወቶቼ እንዲደርስ ፈልጋለሁ። አሰላሙ አሌይኩም ወራህመቱላሂ በረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ጋ ሁሉ ሰላም ነው። አላህ ሱብሐነሁ ወተዓላ በእያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልኝ ያልኩኝ እንደተለመደው በአዲሱ ዱ መጥቻለሁ ማለት ነው። እንደነገርኳችሁ የሶስት ሰውን ህይወት ለመጥፋት ሰበብ የሆነ ነገር ነው ይዤላችሁ የመጣሁት። እንዴት ልትሉ ትችላላችሁና፣ ይሄ ነገር ሁሉም ቤት ስላለ፣ ማንኛውም አረብ ቤት የምትሰሩት እህቶቼ ይሄ ነገር እንደምትጠቀሙ አውቃለሁኝ። ለምን በአሁኑ ሰዓት ላይ ደግሞ ብርድም ስለሆነ ማለት ነው። በጣም ብርድ ስለሆነ ይህ ነገር ግዴታ ስለሚያስፈልግ ማንኛውም አረብ ቤት የምትኖሩ ይህን ነገር ታቁታላችሁ ብዬ አስባለሁ። ለምን እሱም ሰካና ሲሆን ማንኛውም ሰው ሻወር ሲወስድ አረብ ቤት ያላችሁ በተለይ ደግሞ በአሁኑ ሰዓት ላይ ብርድ ስለሆነ ብዙዎቻችን የምንጠቀመው ነገር ስለሆነ ነው ማለት ነው። በጣም ደግሞ አደገኛና የሰውን ህይወት እንደሚያበላሽ ልታቁ ይገባል። ማለት ነው ለምን እንደዚህ አይነት ነገር ብዙ ጊዜ ላያጋጥማችሁ ይችላል ማለት ነው። ግን አሁን ደግሞ በአሁኑ ሰዓት ላይ ደግሞ እንደዚህ አይነት ነገር ችግር እያደረሰ ስለሆነ ለምን ከዛም በፊት እያደረሰ ነው። ግን በጣም ይህንን ነገር ተጠንቀቁ ብሎ ብዙ ጊዜ አረቦች ቪዲዮ ይሰራሉ። ዛሬ ደግሞ አንዲት እርጉዝ መዳም እና የአራት አመት ልጇ እንደሞተች ሴትዮ ይነግራኛለች በዚህ ሰሞን ደግሞ እኔም እንትን ላይ ቲክቶክ ላይቸው ቫይራል ወጥቷቸው ነበረ። ቦታ ሰጥቼ እንትን አላልኩትም ነበረ ማን ነው ለካ ብዙዎቹ እያስተላለፉት ያለው በጣም አስፈሪ ነገር ስለሆነ ነው። እኔም ደግሞ ለሄቶችን ሚዲያ ስላለኝ ለምን እናንተን አላስጠነቅቃችሁም ብዬ ለውሎችንም ትምህርት ስለሚሆንን እዥው መጣሁን ማለት ነው። እና መዳሚቱ እንደነገርኳቸው እርጉዝ ናት። እርጉዝ ሆና የአራት አመል እንደ ሁሉ የምትጠቀመው ነገር ስለሆነ ነው። አላ ደግሞ ሰበብ አድርጎባት ይህን ነገር ደርሶባት አለማን ነው። ለምን ሳይቀየር ብዙ ጊዜ ስለቆየ እንደነገርኳችሁ እዛው ውስጥ እንትን ሰካና ውስጥ ላይ ምን እንዳለ እናንተ የምታውቁት ነገር የለም። ሙቅ ውሃ እንደሚያሙቅ ብቻ ነው የምታውቁት። ግን እዛ ውስጥ ላይ በካረባ ምክንያት በማብራት ምክንያት ንስን ሙቁን ውሃ የሚያሙቀው ነገር ወይም ደግሞ መግቢያ ላይ እንዳያችሁት የእጅ ምልክት ያለበት ያቺ ነገር ናት ውሃውን የምታሞቀው። እሱም ደግሞ ካረባው እዛ ላይ ይሰካል። ስትሰኩ ያቺ ነገር ስትግል ነው እንትን ውሃው የሚሞቀው ማለት ነው። ያቺ ነገር ደግሞ እዚ ነገር ላይ እንደምታውቁት ውሃው ጨው ስለሆነ ብዙ ጊዜ ጨው ይጠራቀም ይጠራቀም ይጠራቀም እና እዛች እንትን ካረባ ወይም ደግሞ ሰካና ወይም ደግሞ ውሃው እንዲሞቅ የምታረገዋን ነገር ይሸፍናታል ማለት ነው። በሚሸፍናት ሰዓት ጨው ደግሞ ሲጠራቀምበት ይዚጋል። ገብቷችኋል? ይዚግና ያ እንትን ውሃ የሚያሞቅ የነበረው ከሀረባ ወይም ደግሞ ማብራቱ ሁሉም ከውሃው ጋር እንዲገናኝ ወይም ደግሞ እንትኑ ጫዉ ላዩ ላይ ሲጠራቀምበት እንደነገርኳችሁ ይበላሻል። ገብቷችኋል? በየጊዜ ግዴታ መቀየር አለበት እና ያ ነገር ሳይቀየር ከቆየ ደግሞ ምን ይሆናል? ያ ነገር ይዚግዚግና እንትን ይቆራረጥ እንትን ይሰባበራል ማለት ነው ገብታችኋል። እንትን ብረት ነገር ስለሆነ ይሰባበር ይሰባበርና መጨረሻ ላይ ሲደርስ ምን ይሆናል? ውሃው ከመብራቱ ጋር እንዲገናኝ እንትን ይሆናል ማለት ነው ገብታችኋል። ያ ነገር ሲበላሽ ለምን መጀመሪያ እንትን ውሃ እንዲሞቅ እንጂ ከአረባው ከውሃው ጋር እንዲገናኝ አልተደረገም። ግን ይህ ነገር ሲበላሽ ዋ እንትን ያቺ ነገር ትበላሽና ትዝግና እንትን ሲፈራረስ እንትኑ ማለት ነው ማብራቱ ከውሃው ጋር እንዲገናኝ እንትን ይሆናል ማለት ነው። ገብቷችኋል። በምትበላሽበት ሰዓት እንትን ውሃ የምታሞቅ የነበረው ወደ ካህረባ ወይም ደግሞ ወደ ማብራትነት ይቀየርና ውሃው ከማብራቱ ጋር ከተገናኘ ለምን ሁሉም ቦታ ላይ አንድ ላይ ስለሆነ እንትነው፣ ከውሃው ጋር እናንተ የምትጠቀሙት አሁን ለምሳሌ ሻወር የምንወስድበት ብረት ነው ገብታችኋል። ያ ብረት ደግሞ ውሃው ያንን ካህረባውን ወይም ደግሞ ማብራቱን ሲነካው እናንተ ጋር ነው የማብራቱን ኃይል ወይም ደግሞ ንዝረቱ እናንተ የምትጠቀሙት ይሄ ውሃ የሚያፈሰው ላይ ይደርስበታል። ከዛ ማብራቱ ሁሉም ቦታ ይሰራጫል ማለት ነው። በዛ ሰዓት ደግሞ ያ ሀዲድ ወይም ደግሞ እንትኑ ብረቱ ነገር እናንተ አሁን ለምሳሌ ሻወር ስትወስዱ አጠገቡ ነው ያላችሁት፣ ወይም ደግሞ ትንሽ እንኳን ልትደገፉትም ትችላላችሁ። አጠገባችሁ አጠገቡ ሆናችሁ ሻወር ስትወስዱ ስትንቀሳቀሱ ያንን ውሃ የሚከፍትበትና የምትዘጉበትንም ትነካኩታላችሁ። በዛ ሰዓት ደግሞ እናንተን ከሀረባው ይይዛችኋል ማለት ነው። መግቢያ ላይ እንዳያችሁት ለትምህርት እንዲሆናችሁ ብዬ ቪዲዮንም አስገብቼ የላችኋለሁ፣ መግቢያዬ ላይ ማለት ነው። ገብቷቸኋል እና ይዛችኋል። ከዛ ማንም ሳያቀላችሁ እዛው ሞታችሁ ነው የምትገኙት። ገብቷቸኋል። ከአረባ ማለት ቀላል ነገር አይደለም። በተለይ ደግሞ ከውሃው ጋር ከተሰራጀ ምን ያክል ኃይል እንዳለው አስቡት። እንግዲህ እናንተ አሁን መጥበክ ላይ ሆናችሁ የሆነ ነገር እንዴት ስትሉት፣ ትንሽ ቆስ ሲነዝረን ራሱ እኮ ምን ያክል እንደሚያደነዝዘን አስቡት። ደግሞ እናንተ ራቆታችሁ ናችሁ፣ ወይም ደግሞ እግራችሁ ላይ ጫማ ላይ ይኖሩ ይችላል። እና በዛ ሰዓት ምን ይሆናል? እናንተ ህይወታችሁን አደጋ ላይ ይጥላችኋል ማለት ነው። እችን መዳም ልጇን ለማጠብ በገባችበት ነገር በገባችበት ነበር ይህ ነገር ያጋጠማት ማለት ነው። እርጉዝ ናት እንደነገርኳችሁ ልጇን ለማጠብ የአራት ዓመት ልጇን ልጁ ከሰራተኛ ጋር መግባትን ቢብሎ አላስበብ ሲያደርግባቸው በሱ ሙቱ ስላላቸው ነው። ሆኖም ግን እኛ ደግሞ ከዛ ነገር ትምህርት መውሰድ አለብን። ማንኛውም ነገር እኮ ሰበብ አለው። ግዴታ ሰበብ ማድረስ አለብን። እኛ አይናችን እያየ ችግር ላይ መውደቅ አለብን ብዬ አላስብም። ጎቷቸዋል። ስለዚህ ልጇን ለማጠብ ገብታ ልጅዋን እያጠበች ነው። ከአረባው ከውሃው ጋር ሆኖ በዛው እሷ እርጉዝ ስለሆነች ወዳው ነው ጸጥ ያላችሁ እንደነገርኳችሁ፣ ውሃው ወዳው ጸጥ አለች። ልጅዮ ደግሞ ህይወት ነበረበት ሲፈራገጥ ተገኘ። ከዛ ደግሞ ቶሎ ብሎ ወደ ሆስፒታል ስ ወስዶት ነበረ ቪዲዮ ላይ እንደሚታዩት፣ ግን ህይወቱን ማትረፍ አልተቻለም ማለት ነው እና እርጉዝ መዳም ከነ ልጅዋ እንደገና የአራት ዓመት ልጇ አብረው ህይወታቸውን ለማለፉ ሰበብ የሆነው ይህ ሰካና ወይም ደግሞ ውሃ ማሞቂያ ሽንት ቤት ያለው ሽንት ቤት ውስጥ ያለው ከላይ የተሰቀለ እሱ ነው ማለት ነው። እና እህቶቼ የተጠንቀቁት ለምን ብትሉ ብዙ ጊዜ የሰራተኛ ክፍል ወይም ደግሞ የሰራተኛ ሽንት ቤት ሲሆን ብዙ ጊዜ አይቀየርም። ገብታችዋል፣ ግዴታ በየጊዜው መቀየር አለበት። እናም እኔም ከዚህ በፊት ወላሂ ስላጋጠመኝ ይህንን ነገር የምናገረው ለምን ብት እኔ ግን ነዝሮኝ ነው እንጂ አላዘኝም አልሐምድሊላ ግን ሻወር እየወሰድኩ እያለ እኔ፣ ታውቃላችሁ ጸጉራችሁ ምናምን ስትጣጠቡ አይናችሁን ጨፍናችሁ ነው እንትን ውሃውን የምትከፍቱትም የምትዘጉትም የምትቀንሱትም ሙቁንም ከቀዝቃዛው ጋር የምታመዛዝኑት ማለት ነው። እና ከዛ እየታጠብኩ እያለ ሻምፖ ጸጉሬ ላይ አድርጌ እንትን ቀዘቀዘብኝ ውሃው ማለት ነው። ከዛ ሙቁን እንትን ለማመዛዘን ያዝ ሳረገው በቃ ድንዝዝ ነው ያደረገኝ። ገብታችሁ? አነዘረኝ ማን ነው ከዛ ደንግጭ የላችሁ በቃ እኔ አይኔን የሚያቃጥለኝ እንትን ሻምፖ ራሱ ረስቼ፣ አይኔን ከፍቼ ከነ ሻምፖ ከነ ሳሙናዬ ልብሴን ለብሼ ነው የወጣሁት ማለት ነው። ከዛ ክፍሌ መጥቼ፣ ለምን እኝን እንደምታቁት እኔ የፎቅ መጥበቅ ውስጥ ነው የምተኛውና መክሰላ አለ ክፍሌ ውስጥና እጅ የሚታጠቡበት ከዛ እዛ ገብቼ ነው ፀጉር የታጠብኩት በቀዝቃዛ ውሃ ማለት ነው። እዛ በሙቅ የጀመርኩትን ውሃ እዚህ መጥቼ ደግሞ በቀዝቃዛ ነው የታጠብኩት ማለት ነው። እና በጣም ነው እንትን የደነገጥኩት። እኔ በህይወት ያለው ራሱ አልመሰለኝም፣ ያቺ ቀን በህይወት ያለው አልመሰለኝም። እንዲሁም ደግሞ በቀደም የወደኩ ገን በ በህልም ላይ ሆንኩ ነበር የመሰለኝ ወላያቺ ቀን ነው ትዝ ያለችኝ እና በቀደም ወድቄ እንደነገርኳችሁ በላጥ ላይ ወድቄ ሶስት ቦታ እንደተፈነከጥኩ ነግሬያችኋለሁ። ብዙዎቻችሁ ታውቁታላችሁ። ስለ ጤናዬ የምንጠየቃችሁኝ አላችሁ። ወላሂ እዚጋ ኮመንት ያስገበላችኋለኝ፣ ኤቴ እንዴት ነሽ ተሻለሽ ወይ? ወላሂ ሙስሊም ክርስቲያን ሳትሉ እናንተ ዕድሜና ጤና ይስጣችሁ። ወላሂ እኛ ኢትዮጵያ ንሰትን ብስንባል እኮ በጣም ርህሩህ በጣም መልካም በጣም አዛኝ ወላይ፣ በአሁኑ ሰዓ ላይ ደግሞ አንዳንድ ዘረኞች በቃ ለሰው የማይራሩ አረመኔዎች እንዳሉ ሁሉ አብዛኛው ሩህሩህ ወላሂ። እየተያይዞሽ ከጎንሽ ነኝ፣ ማግዝሽ ነገር ካለ ቁጥርሽን አስቀምጭልኝ፣ እኔ ላገኝሽ እፈልጋለሁ ብዙዎቻችሁ ብላችሁኛል። ግን ወላሂ ቅርታ አድርጉልኝ፣ ስራ በጣም ስለሚበዛ ሆን ብዬ ኮመንት ምናምን ያልመለስኩላችሁ አላችሁ። እንሻአላ ኮመንቱን አንድ ቀን ቁጭ ብዬ አናግራችኋለሁ ማለት ነው። እናም እንደነገርኳችሁ ሽንት ቤት እንትን የተው እንትን ያልኩትን ትጥበት ክፊሌ ገብቼ እኔ የጨረስኩት ማለት ነው። እና ህይወታችሁ አደጋ ላይ ይሆናል። ህይወቶች የተጠንቀቁ እንዲሁም ደግሞ እንደዚህ ሰካነ ወይም ደግሞ ሳይቀይር ብዙ ጊዜ ቆይ ካለ በሙቋ ከምታጠቡ በቀዝቃዛ ታጥባችሁ ብትገላገሉ ነው የሚሻለው። እኔ ብዙ ጊዜ ያ ነገር ይሄ ያ ነገር ያች ቀን ስላጋጠመችኝ እኔ ሻወር ሶስት ወይም ደግሞ ገላይን ለመታጠብ ስገባ ያ ሙቋ የሚያፈላውን አትፍቼ ከዛ በቀዝቃዛ ውሃ ነው የምታጠበው ማለት ነው። ለምን እኔ ህይወቴ ከሚጠፋብኝ በቀዝቃዛ ውሃ ታጥቤ ቢገላገል ይሻለኛል ብዬ ማለት ነው። ከዛ ሰራተኛ ብዙ ጊዜ ስለማጠፋው እሷ አጭር ናት እና ረዘም ያለ ቦታ ስለሆን፣ ለምንድነው የምታጠፊው? ሽታ እኔ እኮ በቀዝቃዛ ውሃ መታጠብ አልወድም ትለኛለች ብዙ ጊዜ እና እኔ ደግሞ እሺ ብዬ ከፍትላት አለሁ ስወጣ ከፍታለሁ። ስገባ ገላይ ለመታጠብ ስገባ እንትኑን ያ ሆይ እንዳልኳችሁ ወይም የሰካናውን እንትን አትፍቼ ነው የምታጠበው ማለት ነው እና ራሳችሁን ጠብቁ። ሀባይ ቢወዳችኋለሁ ከኔ በላይ አላህ ይውደዳችሁ። ከክፉ ነገር ደግሞ አላህ ይጠብቀን። ወላሂ በጣም ነው የሚያስፈራው በሰው ሀገር ላይ እንደዚህ አይነት ችግር ማጋጠምና አላህ ይጠብቀንም ይጠብቃችሁም። ወዳችሁ አለው ከኔ በላይ ደግሞ አላህ ይወደዳችሁ። ይህ ቪዲዮ ደግሞ ለሁሉም ህይወቶች እንዲደርስ በተለይ ደግሞ አዲስ ለሚመጡት ለማያውቁት እንዲደርስልኝ ፈልጋለሁ። ሀባይቢ ለምትጠይቁኝ ደግሞ አላህ እጀዛችሁን ይክፋላችሁ። በጣም ነው የማመሰግነው። ክበሩልኝ፣ ክፉ አይንካችሁ፣ ያሰባችሁትን አሳክታችሁ፣ ሰላም ለሀገራችሁ ያብቃችሁ። ረመዳንንም ደግሞ በሰላም አላህ የምንጨርስ ያድርገን። አሁን ወላሂ ሳታስቡት ጊዜ እየሮጠ ነው ማለት ነው። እና በጣም ነው የሚገርመው ስብሃንአላህ። መጪውን ደግሞ ከነ ቤተሰቦቻችን ከምንወዳቸው ከጎናቸው ሆነን አብረን የምናፈጥራለ አድርገን ወዳችኋለሁ። የዛሬ ቪዲዮ ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።